ያው ዳኒና ሶሲ እባካችሁ በቃ ከቻላችሁ እናንተ ባልና ሚስት ናችሁ። በቃ ኦልሬዲ ተጋብታችኋል ማለት ይቻላል። ሽማግሌ ልትልክ ያልካት ሴት ነች። እንግዲህ ከሰው ህይወት ውጡና የራሳችሁን ህይወት ኑሩ። ዳኒ እንደ ማስጠንቀቂያው ሰደው በቃ አንተ ምንድን ነው ሲጀመር አታውቅም እንዴ? አሁን አይሚ እውነት ትመጣለች ወደ አንተ? የሌለ ነገር እንደዚህ የምትቀበጣጥረው በብሩክ እያስፈራራ ምናምን ሌላ ነገር አረጋለሁ የምትል ከሆነ ይኸውልህ ይመስለኛል እንደዛ ላይሆን ይችላል። ያው እኛ እንዳየን ብቻ እንደዚህ መፍረድ የለብንም። ሀይሚ የሄደችበት የራሷ ምክንያት ይኖራታል፣ አላትም በእርግጠኝነት በብሩክ ጨክና የሆነ ነገር አደርጋለሁ ብላ ሳይሆን እንግዲህ የራሷ ምክንያት ይኖራታል። በቃ ሰላም ሰላም፣ የተወደዳችሁና የተከበራችሁ የኛ ቤተሰቦች፣ እንዴ ናችሁ? አለን እኛ እግዚአብሔር ይመስገን። ጠፍቻለሁ፣ ጠፍቻለሁ፣ ያው የጠፋውበት የራሴ ምክንያት አለ አብሮ አደጌ እንግዲህ በቅርቡ በአሁን ባለፈው እሁድ አግብቶ ነበር እና ሚዜ ስለነበርኩኝ በጣም ቢዚ ሆኝ የነበረ ያው የወንድሜና የሃይሚ የእህቴ ነገር ሳያስጨንቀኝ ቀርቶ ሳይሆን ያው ያለውን ነገር በውስጥ ለመጨረስ ከብሩክም ጋር እየተደዋወልን ሃይሚን ደግሞ ያው በጣም በትንሽ በትንሽ ነው እያገኘኋት ያለሁት። ነገሮችን ለማብረድ እንድትጠር እያረኩኝ ነው ያለሁት። እሷም በተረጋጋ መንፈስ እየሆነች ነው። ያው ንዴት ነው የሁለቱም፣ እልህ ንዴት ምናምን የሚባል ነገር አለ። እነሱ ነገሮች ናቸው እና የመጣሁት ዋነኛው ነገር ዳኒንና ሶሲን ደግሞ በስልክ ማግኘት ስለማልችል እንግዲህ በቪዲዮ ነው ማስተላለፍላቸው። ያው በቪዲዮ ለምን መጣ ለምትሉኝ መልስ እንዲሆናችሁ ብዬ ነው። ያው በቪዲዮም ብመጣ ምንም ችግር የለውም፣ ምክንያቱም ካልፈለጋችሁ አለማየት ይቻላል ማለት ነው። ያው በቪዲዮ መምጣት ይሄንን የሚያሳስባችሁ ያላችሁ ሰዎች ከሆናችሁ አለማየት ትችላላችሁ እኔ የመጣሁት እንግዲህ ለዳኒና ለሶሲ ይህም መልእክት እንደሚያዩት ሰላም ማቅ ነው በቪዲዮ መጥቼ ማስተላልፈው ያለውን ነገር እንግዲህ በውስጥ ለመጨረስ እየሞከርን ነው ከእግዚአብሔር ጋር ቤተሰቦች እናንተ አግዙኝ ያው እናንተ አግዙኝ ማለት በሌላ ነገር እንደዚህ እንደዚህ ሳይሆን እስቲ በኮመንት ጥሩ ነገር ለመስጠትና ልጆቹን ወደ ጥሩ ነገር እንዲመጡ ማድረግ በርታ ጀግና ምናምን እያላችሁ ወደ መጥፎ ቦታ ልጆቹ ከሚሄዱ እስቲ መጀመሪያ እናንተ መጥፎ ጥሩ ነገር በቃ እንዳይለያዩ የምትፈልጉ ሰዎች ስላላችሁ ነው። እንዳይለያዩ የምትፈልጉ ሰዎች እናንተ ኮመንት ላይ እየገባችሁላቸው ጀግና ምናምን በርቺ በርታ ምናምን ከምትሉ እስቲ ባካችሁ ምናምን ብላችሁ እንደ ምክር ነገር ብትሰጧቸው እኛንም እያገዛችሁ ነው ማለት ነው። እንግዲህ እናንተ ካላገዛችሁኝ እዚች ጋ እሷን ወይ እሱን በርታ በርቺ እያላችሁ ወዳልሆነ ነገር እንዲሄዱ እየገፋፋችሁ እኔን አስታርቅ ብትሉኝ ይህ ፋይዳ የለውም። ምክንያቱም ያው ታቁታላችሁ። እንግዲህ ሰው በዚህ በኩል የሆነ ድጋፍ እየተሰጠው ሌላ ሰው ደግሞ በዚህ በኩል በርታ ምናምን እየተባለ እንዴትም እንዴትም ሊታረቁልን ስለማይችሉ እናንተ ማግዙን በዚህ ነው ልታግዙ የምትችሉት። በጣም ብዙ ሰዎች አላችሁ፣ በጣም የምትወዷቸው በጣም የምትጨነቁ አላችሁ፣ ይገባኛል። እሱም ለዛ ነው እኔ እንደዚህ እየመጣው የምናገረው ማለት ነው። እናንተን የሚያረጋጋ ነገር ይሆናል ብዬ ሰለም ማስብ ነው መጥቼ የምናገረው። ያው ለሁላችሁም ስልክ ማንሳት ሰለም አልችል፣ ቴክስትም መመለስ ሰለም አልችል፣ አንድ ላይ ጠቅላላ አድርጌ መልስ እንዲሆን ነው ማመጣውና በተቻላችሁ መጠን እናንተ ማግዙን ለማለት ነው። እና ያለኝ አሁን አዲስ አበባ ሄደ አስታርቅ ምናምን የምትሏላችሁ፣ እኔ መጀመሪያም ተናገር ያለው አዲስ አበባ የማልሄድበት የራሴ ምክንያት አለኝ። በጣም በጣም በጣም ማለት ነው ተጨናንቄ ነው ብዙ ነገሮችን እያሳለፍኩ ያለሁት። እስካሁን ለሙሽም የነገርናት ነገር የለም፣ ምክንያቱም ከነገርናት በጣም በጣም ስለምትናደድ ቪዲዮ አናሳያትም ማለት ነው ጥሩ ጥሩ ነገሮች ወይ የበፊትም ቪዲዮ ነው እየከፈትን አለቀቁም ወይ ምናምን ብላ ስለምጠይቀን ጥሩ ጥሩ ቪዲዮችን ነው የድሮ ፎቶ ቪዲዮችን ምናምን እያሳየናት ያለ ነው። ምክንያቱም ትናደዳለች። እንደዛ እንትን ብላ መክራ ምን ብላ ገጽሳ ልካ ይህንን ነገር ደግሞ ስትሰማ በእርግጠኝነት በሁለቱም ስለምትናደድ እኛ ደግሞ እንድትናደድ አንፈልግም። ያለውን ነገር እኛ እዚሁ ሆነን ብንጨርስ ደስ ይለኛል ብዬ ነው እንግዲህ እናንተም አግዙን። በቃ ከቻላችሁ አግዙን፣ መጥፎ ነገር ከመጻፍ ተቆጠቡና ሲጥሩ ጥሩ ነገር ጽፋችሁ ልጆቹን ወደ ጥሩ ቦታ እንዲመጡ። እንዲለያዩ የምትፈልጉ ሰዎች እንዳላችሁ አውቃለሁ። በቃ ሁለቱ አንድ ላይ እንዳይሆኑ የምትፈልጉ ሰዎች እንዳላችሁ በደንብ ስለምናውቅ በቃ ይህ ነገር ይቅር። ያው እንደማይለያዩ እኮ ሁላችንም እናውቃለን። አይለያዩም፣ በእርግጥ አይለያዩም ብትፈልጉም ምንም ብታረጉም አይለያዩም ግን፣ እናንተ ለምን እንደዚህ አይነት ነገሩን ከምታባብሱ እስቲ ጥሩ ነገር ጻፉና እስ ለመጀመሪያ ጊዜ ጥሩ ሰው ተባሉ። እንዲለያይ ሰው እንዲለያይ የምትፈልጉ ሰዎች እ ለመጀመሪያ ጊዜ ጥሩ ሰው ተባሉ። እና ያው ዳኒና ሶሲ እባካችሁ በቃ ከቻላችሁ እናንተ ባልና ሚስት ናችሁ፣ በቃ ኦሬዲ ተጋብታችኋል ማለት ይቻላል። ሽማግሌ ልትልክ ያልካት ሴት ነች እንግዲህ ነገሮችን ቀለል አርግና ባለቤትህን እስቲ ይቅርታ አርግላት። እሷም ሴት ነች፣ ታሳዝናለች ምክንያቱም አንተ ስላላመንካት ብቻ በጣም ውስጧ ሊጎዳ ስለሚችል ያው በእርግጠኝነት አብራችሁ መሆናችሁ አይቀርም። አብራችሁ እስከሆናችሁ ድረስ ደግሞ መጥፎ ቃል ባት እንደዚህ ባትሰነዛዘሩ፣ ለሚያልፍ ቀን ማያልፍ ቃል አታውጣ ይባላል እና በኋላ ወደፊት ልጆች ወላችሁ ምናምን ይህንን ቪዲዮ ሊያዩት ይችላሉ፣ የእናንተን ቪዲዮ የምትሰሩትን የምትለቁትን። ስለዚህ እንደዚህ አይነት ነገሮች ባትሰሩ በቃ አንተም ይቅርታ አርግላት፣ ሁለታችሁ መጀመሪያ ተስማሙ። መቼም ቢሆን ደግሞ ሀይሚና ብሩክ እኮ አይለያዩም። ግን የእናንተም ሕይወት ከሚበላሽ ከሰው ሕይወት ውጡና የራሳችሁን ሕይወት ኑሩ። ዳኒ እንደ ማስጠንቀቂያው ሰደው በቃ አንተ ምንድን ነው ሲጀመር አታቅም እንዴ? አሁን አይሚ እውነት ትመጣለች ወዳንተ? የሌለ ነገር እንደዚህ የምትቀበጣጥረው በብሩክ እያስፈራራ ምናምን ሌላ ነገር አረጋለው የምትል ከሆነ ይኸውልህ፣ የማይሆን ነገር ነው፣ የማይሳካ ነገር ነው። ስለዚህ በቃ ከህይወታቸው ውጣ። ወይም ደግሞ ሚስተንም ማትፈልጋት ከሆነ አልፈልጋትም ብለ እዛው ራስ ጋር ጨርስ። ለምንድን ነው ወደ እነሱ ህይወት እየመጣ የምትበጠብጣቸው? ለምንድን ነው ጥሩ ነገር ላይ ሆነው በጥሩ በፍቅር ብናያቸው ልጆች በጥብጠ የማይሆን ነገር እያረክ ያለው። ስለዚህ እባክህን በቃ ተስተካከል። ያለውን ነገር በቀደም እንግዲህ ሶሲም ሄዳ እንግዲህ ያየችው ነገር ያበሳጫታል ይመስለኛል። እንደዛ ላይሆን ይችላል፣ ያው እኛ እንዳየን ብቻ እንደዚህ መፍረድ የለብንም። ሀይሜ የሄደችበት የራሷ ምክንያት ይኖራታል አላትም በእርግጠኝነት በብሩክ ጨክና የሆነ ነገር አደርጋለሁ ብላ ሳይሆን እንግዲህ የራሷ ምክንያት ይኖራታል። በቃ አውቃለሁ እኔ እንደዚህ አይነት ምናምን እንደማታረግ እኔ ባለሙሉ ተስፋ ነኝ። መቼም ቢሆን ወደ ዳኒ ሄደሽ እንግዲህ ብሩክን እንትን ብለሽ እንደማትሄጂ እኔ እርግጠኛ ነኝ። ስለዚህ በቃ በተረጋጋ መንፈሱንና አውሩ ሁለታችሁ ሁለታችሁ ሆናችሁ ስትመጡ ተረጋግታችሁ ነው የምታወሩት ብዬ ነበር። ማን ነው እየበጠበጠ ያሉት? በቃ ሁለቱ ናቸው። ሁለቱም ከህይወታችሁ አስወጡ። በቃ አይመለከታችሁም። እናንተ ስለ እነሱ ስለ ሶሲም ሆነ ስለ ዳኒ ምንም የሚመለከታችሁ ነገር የለም። መጀመሪያ የራሳቸውን ህይወት አስተካክሉ። በቃ ተዋቸውና እስኪ ሁለቱ ደግሞ በራሳቸው መንገድ ሄደው ይታረቁ። እናንተ በስርዓት ቁጭ ብላችሁ አውሩ፣ ያለውን ነገር ፍቱ። ይሄ እልህ እልህ ሁሌ ህጻንነት ህጻንነት የለም በቃ ዳኒም እየሄድክ ሼር እያደረክ ሀይሚዬ ምናምን ምንድነው መደለላል? ልጅቷን ምንም የምትደለልበት ነገር አይኖርም። በሰው ህይወት ውስጥ አትግባ፣ ያለውን ነገር ራስ ፍታ። ከሚስት ከባለቤት ጋር በቃ ታረቅና እስቲ ጥሩ ነገር አርክ። ምንድን ነው እንደዚህ ሁሌ የሰው ህይወት እየበጠበጡ እንት ማለት። ስለዚህ ባከን በቃ ዳኒ፣ ይሄ እንደ ማስጠንቀቂያ ውሰደው፣ እንደምንም ውሰደው። አይመለከተኝም። የሰው ህይወት አትበጥብጥ ከቻልክ የራስን ህይወት ምራ። መጀመሪያ የራስን ሚስት አስተካክል። አንደኛው ሲረጋጋ አንደኛው አንደኛው ሲረጋጋ አንደኛው በቃ የሁለታችሁ ነገር እዛው ራሳችሁ ጨርሱ። ከሁለቱ ህይወት ውጡ፣ አይመለከታችሁም። በቃ ከብሩክ እና ታይሚ ህይወት ውጡና የራሳችሁን ህይወት አስተካክሉ መጀመሪያ ልትጋቡ ያላችሁ ልጆች ናችሁ። ደርሳችኋል ሽማግሌ ልካለው ብለሃል። በቃ እንደዚህ መጥፎ ነው። በቃ እንደዚህ አይነት ነገር አታድርግ። ትዋደዳላችሁ እንደተናገርከው ከሆነ እንደምትዋደዱ ነው የምናውቀው። የምትወዳት ከሆነ ደግሞ ልታምናት ይገባል። አንቺም የምትወጁ ከሆነ በተረጋጋ መንፈስ ሆነሽ አክብረሽው ባለቤትሽ ነው። ባለቤትሽን አክብረሽ በስርዓት ልትመልሽለት ይገባል። ስለዚህ እኔ አሁን ስለእናንተ ብዙም ባላወራ ደስ ይለኛል። ምክንያቱም ያው አይመለከተኝም። ግን እንዲመለከተኝ ያደረገኝ ደግሞ በወንድሜና በሀይሚ መካከል ያለው ነገር ነው። ሁለታችሁ ጋር በወንድሜና በሀይሚ መካከል ስላለ ግዴታ ማውራት አለብኝ። በቃ ከህይወታቸው ውጡ ብዬ ማውራት ስላለብኝ ነው እናንተ ጋር የመጣሁት ማለት ነው። ስለዚህ በቃ ከቻላችሁ ከሰው ህይወት ውጡና የራሳችሁን ህይወት ምሩ። የምር አታ ሰው ናት። ለምንድን ነው የምታበሳችሁት? እንደዚህ አይነት ማይሆን ነገር ውስጥ ለምን ትገባላችሁ? በቃ ይደብራል እና ተመልካቾችም ጥሩ ነገር ማየት ስለምትፈልጉ እነሱን በጥሩ በፍቅር ማየት ስለምትፈልጉ መጀመሪያ እናንተም ጥሩ ነገር ጥሩ የሆነ ኮመንት ስጡ ለነሱ እንደ ዛሬ አንዱን እየሰደባችሁ ነገ ደግሞ አንዱን እየሰደባችሁ ዛሬ አንዱን አወድሳችሁ አንዱን ዝቅ አድርጋችሁ ነገ ደግሞ አንዱን አወድሳችሁ አንዱን ዝቅ አድርጋችሁ እና እንዴት ነው ይሄ እኮ እልህ ነው የሚያስይዘው እንዴት ነው እኛስ፣ ልናስታረቅ ምን ችለው፣ በየተራ እየመጣችሁ አንዱን በለው ዛሬ በለው በለው፣ ነገ ደግሞ አንዱ ይመጣል፣ ነገ በለው በለው በለው። እንዴ፣ በምን ታምር ነው ታዲያ እንዲታረቁልን? በዚህ በኩል ምነው ዝማላችሁ ዝም ማላችሁ ትሉኛላችሁ፣ እየመጣችሁ ሜንሽን ታደርጉኛላችሁ። መጥቼ ደግሞ የሆነ ነገር ስናገር እንዴት በቪዲዮ ትመጣለህ ትሉኛላችሁ። እኔ ልበጣጠት እንዴ? ከዚህ በላይ ያለውን ነገር እየደወልኩኝ ለመጠየቅ እየሞከርኩ ነው ያለው ነገር በውስጥ በኩል ለመጨረስ እየሞከርኩ ነው። መታችሁ ደግሞ እኛ ዝም ስንል ደግሞ ቪዲዮ ሳንሰራ ስንቀር ደግሞ ምንድን ነው ዝም አላችሁ ወይ ወንድማችሁ ነገር አያሳስባችሁም ወይ የሀይሚ ነገር አያሳስ ለምንድን ነው የማያሳስበን? አያሳስበናል እንጂ እንዴት ነው የማያሳስበን? ስለሚያሳስበኝ መሰለኝ እኮ እኔ ከማላቃቸው ሰዎች ጋር እየተጋጨሁ እየተሰዳደብኩ ያለሁት እየተሰደብኩም ያለሁት እኮ እና እነሱ ስለ እነሱ ህይወት ስለሚያሳስበኝ ነው የሁለቱ ህይወት ስለሚያሳስበኝ ነው አይደል? እንደ ስትሰደብም ምንም ስል እኮ ችዬ ቁጭ ያልኩት እንጂ እኮ ባያሳስበኝ እኮ ምን አገባኝ ብዬ ራሴን ነገር ማድረግ እችላለሁ። ማንም ሊያግደኝ አይችልም። የፈለገ አንተ ይመለከተኛል፣ አልፈለገ አይመለከተኝም። እንደዛ ማድረግ እችላለሁ። ግን ስለሚያሳስበኝ እየመጣው ሳወራ አለምን ታወራለህ ትላላችሁ። በቃ አዲስ አበባ ማልሄድበት የራሴ ምክንያት አለኝ። ከዚህ በኋላ ደጋግሜ አልነግራችሁም ከሄድኩኝ ነገሩን አስተካክዬ እንደምመጣ አውቃለሁ ግን መሄድ ስለማልችል የራሴው ምክንያት ስላለኝ ስለማልሄድ ነው ደግሜ እየነገርኳቸው ያለሁት። አዲስ አበባ ሄዳ አስታርቅ ምናምን አትበሉኝ። መለኛ ሄዳለሁ ብሏል። የሆነ እየጥም የሚስተካከልልን ነገር አለ። እሱ ከሄደ እሰየው፣ እሱ ካልሄደ እንኳን እኔ እንደሆነ ነገር ሆኖ እንዳጋጣሚ ሆኖ እንደምንም አጣብቤ ከሄድኩኝ ነገሩን አስተካክዬ በተቻለ መጠን ለመምጣት እሞክራለሁ። እና በቃ እናንተም አግዙኝ ያልኩት በጥሩ ኮሜንት ነው። ሌላ ነገር ምንም አይደለም። በቃ የምታግዙኝ ሌላ የምታግዙኝ ነገር አይኖርም። ጥሩ ኮሜንት ጻፍላቸው፣ ጥሩ ነገር እንደዚህ፣ ሁለቱ የሚግባቡበትን ነገር አድርጉ። በእናንተ ራሱ የእናንተ ራሱ ምክር ሰምተው ሊታረጉ ይችላሉ። እኛ ብቻችንን ምንም ልንፈለጥ አንችልም። እኔ ያለሁት ቡታጀራ ነው። እነሱ ያሉት አዲስ አበባ ነው። መንገዱ ቅርብ ነው። መንገዱ ቅርብ ምናምን የምትሉም አላችሁ። መንገዱን እኛ የምናውቀው እናንተ ምንም የምታውቁት ነገር የለም። ስለዚህ እኔ ደርሽ እንደዚህ ደርሽ የምመጣበት ነገር ከሆነ እናንተ ብላችሁኝ አይደለም የሄደው ማንም አዞኝ አይደለም ያንን ነገር ማደርገው በቃ ለራስ ለወንድሜም፣ ለሃይሚም ስል ነው ህይወታቸው እንዲስተካከል ስለምፈልግ እንጂ ማንም አዞኝ እንደዚህ አድርግ ብሎኝ የማደርገው ነገር የለም። እኔ ህጻን ልጅ አይደለሁም፣ እንዲህ እየታዘዝኩኝ እንዲያረክ እንዲህ እንትን በል ምናምን በቃ እኔ በራሴ በኩል በውስጥ እየጨረስኩን ያለሁት ስለዚህ በትዕግስት ጠብቁ። ከቻላችሁ እናንተም እንድታግዙኝ ምፈልገው በጥሩ አስተያየትና በጥሩ የሆነ ነገር እያላችሁ እየመከራችሁ ብትጽፉላቸው ለኔም ይቀልልኛል ያለውን ነገር እል እያስያዛቸው ነው ያለው። ሁላችሁንም ማለት አይደለም፣ ሁላችሁንም ሳይሆን አላችሁ ነው። በቃ ምን ኮሜንት የሚጻፈው እኮ ከአንድ ሺህ በላይ የለም። ኮሜንት ላይ መቼም 270 ሺ 200 ምናምን ሺህ ሰዎችን አይደለም እየተናገርኩ ያለሁት። ኮሜንት ምጽፉ 1000 ምናምን ሰው ኮሜንት ቢጽፍ ከዛ ውስጥ የተወሰነው ነው መጥፎ ኮሜንት እየጻፈና ልጆቹን እንዲባባስባቸው እያደረገ ያለው። ስለዚህ እናንተን ነው እየተናገርኩ ያለሁት፣ ያ ሁሉ ህዝብን አይደለም እሱን እንድታቁ። በጣም ደግሞ የምትወዷቸው አላችሁ፣ እያለቀሳችሁ ምናምን። እኔ እንደው ሚያስመጣኝ ማለት ነው በቃ እያለቀሱ እንደዚህ እንደዚህ ሆነናል ምናምን ሲሉኝ ነው ቪዲዮ እራሱ የሚሰራው እንጂ እኔ ምንም እንትን የምልበት ነገር የለም ስለነሱ ስለሚመለከተኝ ስለነሱ ህይወት ስለማስብ። ነው ቪዲዮ እየመጣው እናንተም እንድትረጋጉና ያለውን ነገር ከእግዚአብሔር ጋር ሆነን እንደምናስተካክል ተስፋ እየሰጠን ያለ ነው እንጂ ምንም አያገባኝም ብዬ ዝም ማለት እችላለሁ። ማንም ሰው እንደዚህ ተነስተን እንዲያርግ ሰላለኝ አይደለም አደርገው በጣም የሚያሳዝኑ በጣም የዋ በጣም በቃ ጥሩ የሆኑ ሰዎች አሉ። እነሱን ላለማሳዘን ነው እዚች ጋር እየመጣን እንደዚህ ተስፋ ሰጠን የምንወጣው ከእግዚአብሔር ጋር ሁሉም ነገር እንግዲህ ይስተካከላል ብዬ አምናለሁ። ያው እኛም ዝም አላልንም ዝም አላልንም ለማለት ያህል ነው። እነ ፍፄም እዛው አጠገባችሁ ነው ያሉት። በተቻላችሁ መጠን እባካችሁ በቃ ከሁለቱ አትራቁ። ሀይሚን ብቻዋን እንደዚህ ዳኒ ጋ የሆነ ቦታ አትሂድ፣ በቃ የሆነ ሰው አብሯት እንዲሄድ ነው የምፈልገው። ምክንያቱም ምን እንደሚፈጠር አይታወቅም። ደግሞ የሆነ የሰማሁትም ነገር አለ ስለ ዳኒ በጣም አሳሳቢው እንደውም እሱ ነው ዳኒ። የምሬን ነው፣ የሆነ መረጃ ደርሶኛል። በቃ አንተም መረጃ አለ ምናምን ብላል፣ ግን እሱን ተወውና እኔም የደረሰኝ መረጃ አለ። በቃ ተቆጠብ፣ ይቅርብ። በቃ ከእንደዚህ አይነት ነገር ይቅርብ፣ ውጣ፣ እራስህን ሁን። ለሰይወት በቃ ራስህን እንኳን ባትሆን ለሰይወት አስብ። ምንም የሰውን ህይወት በጥብጠ ምንም የምትጠቀመው ነገር አይኖርም። እና ወንድም በቃ ተው እንደዚህ አይነት ነገር ውስጥ አትግባ እና በመጨረሻ ማለት የምፈልገው ብሩክና ሀይሚ በተረጋጋ መንፈስ ሆናችሁ አውሩ ትመጣላችሁ ትላላችሁ ትሄዳላችሁ ትመጣላ ምንድነው እስቲ ተረጋጉና መጀመሪያ ያለውን ነገር ተነጋገሩ በእርግጥ አንዱ አንዱ በቁጣ እየመለሰ አንደኛው ይረግባል ማለት አይደለም። ግን እስቲ ከቻላችሁ አንደኛው ሲቆጣ አንደኛው ለመርገብ ይሞክርና እስቲ ይሄ ነገር አይፈታ? እስቲ አንዳችሁ ረገብ በሉና ነገሮችን እስቲ እንትን በውሌ በመጥፎ ነገር ሳይሆን በጥሩ ነገር ተረድታችሁ ረገብ ብላችሁ፣ በሁለታችሁም በተረጋጋ መንፈስ ሆናችሁ አውሩ። በቃ ያ ነገር ይፈታል ብዬ አስባለሁ። ሁለታችሁም እየጮዋ እየጮዋችሁ ካወራችሁ ታዲያ ማን ነው የሚያደምጣችሁ? ማን ነው አድማጭ? ማን ነው ተናጋሪ? መጀመሪያ ልክ ስትጠራሩ ያላችሁን ነገር መጀመሪያ አንደኛው በዚህ በዚህ ምክንያት ነው የፈለግኩሽ ይሄ ነገር እንዲህ ነው ይሄ ነገር እንዲህ ነው ምንድን ነው ያም ሰው የተጠየቀውን በትክክለኛው በቀጥታ ይሄ ነገር እንዲህ ነው ብትሉ ይፈታል። ግን እንደዚህ ስታወሩ ደግሞ እምነት ከሌላችሁ ውስጣችሁ ውስጥ እንዴትም ላይሆን ይችላል። በቃ እንዴትም ለተስማማ አትችሉም። እኔ እንዲ እንዲ ነው ብለሽኝ ጠይቀሽኝ ከዛ በኋላ አይ እሱ እንደዚህ አይደለም እንዲ ነው ብዬ ሳስረዳሽ አይደለም ብለሽን ከተዳረግሽ ለምን ትጠይቂኛለሽ? ቡሩክም ቢሆን አይ ምን የሆነ ነገር ጠይቃሃት ስትመልስል አይ በዚህ ምክንያት ነው የመጣው ስትል አደለም በሱ ምክንያት አይደለም በራስ ምክንያት ወስደ እሷን እንደዚህ የምታወርዳት ከሆነ እንዴት ታዲያ ለምን ትጠይቃታለህ? ማየውን ጥያቄ ጠይቆ ትክክለኛ መልስ መፈለግ፣ እንዴት ማየውን ጥያቄ ትጠይቃለ? ከዛ በኋላ ያላመንክበትን ነገር መልስ ሲመለስል አይ እሱ አይደለም ብለህ እንደዛ የምትወስዱ ከሆነ መጀመሪያስ ስለምትጠያየቃላችሁ? በቃ እዛው ጨርሱም እንዴ። በስርዓት ጥያቄ ጠይቁ። ሲመለስላችሁ እምነት ይኑራችሁ ውስጣችሁ ውስጥ እምነት፣ ዋናው እምነት ነው። በቃ ፍቅር፣ ፍቅር ውስጥ እምነት ነው። በቃ ዋናው እምነት ነው። እምነት ካለ ምንም ነገር ቢደረግ ወደኋላ በቃ ከመታረቅና ያን ነገር ከማርገብ ወደኋላ አይባልም። ስለዚህ መጀመሪያ ሁለታችሁ ተማመኑ። ወደ ጥሩ ነገር ለመምጣት በስርዓት ቁጭ ብላችሁ አውሩ። በጣም ነው የናፈቃችሁኝ የምር በጣም ነው የናፈቃችሁኝ። በጣም ነው መወዳችሁ ታውቃላችሁ ሁለታችሁንም። እና ሶሲና ዳኒ ከህይወታቸው ውጡና የራሳችሁን ህይወት ኑሩ። በቃ እኛ ስለናንተ አይመለከተንም፣ እንደፈለጋችሁ መሆን ትችላላችሁ። በተቻለ መጠን ይቅርታ ተባብላችሁ ሁለታችሁ ነገሩን ፈታችሁ አንድ ላይ ብትሆኑ ደስ ይለም። እኔ ደስተኛ ነኝ፣ ምክንያቱም የሰው ህይወት እንዲበጠበጥ ሰላም አልፈልግም አይ እኛ ሰላም አንሆንም። እነሱን ነው በጠብጠው ይሄ የማየውን ነገር እንዳትሞክሩት። በቃ በቃ የራሳችሁን ህይወት ኑሩ። ሶሲም የምትባዩም ያው አላቃትም፣ በዚህ ነው ማቃት። ስለዚህ ምንም ተናገሪያ፣ ታላቅም ሴት ነች። ሴት ስለሆነች ደግሞ የሚሰማት ስሜት አለ። አለመታመኗ በራሱ ውስጧን ይጎዳታል። ስለዚህ በቃ አንተም ዳኒ ይቅርታዋን ተቀበልና አንድ ላይ ሆናችሁ በፍቅር ብትመጡ ደስ ይለኛል። ይሄን ለማለት ነው የመጣሁት። እና ለአንዳንድ ሰዎችም ያው እንደተናገርኩት ነው። ጥሩ ነገር ጻፉና ልጆቹን ወደ ጥሩ ቦታ እንዲመጡ አድርጉ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። የኔ ቪዲዮ እዚህ ጋር ወጥቶ መናገርና መስራት የሚያሳስባችሁ የሚያናድዳችሁ ሰዎች ደሞ ካላችሁ አትዩት። አለማየት ይቻላል፣ ማሳለፍ ይቻላል። ስልኩ የናንተ ነው። ሌላ ነገር ምለው ነገር የለም። ስለዚህ በቃ መጥፎ ነገር ከመጻፍ ተቆጠቡ። ጥሩ ነገር ጽፋችሁ፣ ወደ ጥሩ ልጆቹን ወደ ጥሩ ነገር አምጡ። እንግዲህ ምንም ማድረግ አልችልም። ቤኪም ፍጻም አንድ ላይ ሰለሆናችሁ ነገሩን እስኪ በቅርበት ሆናችሁ እናንተ እንደውም ከኔ ተሻለ በቅርበት ነው ያላችሁት። ነገሩን ለማርገብ ሁለቱንም ጠርታችሁ አንዳችሁ አንዱን ሰው አንዳችሁ አንዱ ሰው ይዛችሁ እስኪ ምንድነው እንደዚህ ብላችሁ አስረድታችሁ ያለውን ነገር ፈታታችሁ ባየው ደስ ይለኛል። በቃ ምንም ማለት አልችልም። ብቻ ሁላችሁም ሰላማችሁ ይብዛልኝ ነው የምለው። በጣም ነው የምወዳችሁ። ይመቻችሁ። ወሬ አላብዛባችሁ። በቃ አመሰግናለሁ። ይመቻችሁ። ኪሙን እርሺው ኪሙ ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጄን ያዢው አትብቂና እንድናልፈው ይኖሮን ፈተና